ገመና ጸሐፊ ሰለሞን ሹምዬ ክፍል ስድስት አራት ሆነው ከትምህርት ቤት እንደወጡ ተንደርድሮ መሃላቸው ገባና ለቀማ አድርጎ የያዛት። አብሯት የነበሩ ጓደኞቿ ጭልፊት እንዳየ ጫጩት ተንጫጭተው ሲበተኑ እርሷ ደብተሯን በቁሟ ለቀቀችው። በትንትኑ ሲወጣ እያየች ለማንሳትም ሆነ ለመንቀሳቀስ አልቻለችም። በገዛ ሹራቧ አንገትያ የማነቅ ያህል ግጥም አድርጎ ይዟታል። ምን አደረግኩ አለች በፍርሃት ተንቀጥቅጣ። ምን አረግኩኝ ምን እንዳረግሽማ ታውቂያለሽ የምረሳው መስሎሽ ነው አለና የሹራቧን አንገትያ አንገትያ ባነቀበት እጁ አገጩን ደጋግሞ ገጫት ለመጠባበቂያ ቀኝ እጁን ቡጢ አስጨብጦ ወደ መሬቱ ወድሯታል ልጅቷ የባስ እንዳይመጣ ፈርታ ልምምጥ ያዘች። እሺ ምን አጠፋው? አጥፍቼ ከሆነ ሁለተኛ አይለመደኝም። ዛሬ ቀሚስሽን ገልቤ ነው የማሰጣሽ። ወይ ወይ፣ ገንዘብ ምንድን ነው የፈለከው? ገንዘብ ከሆነ ንገራይ ልስጥ። ገንዘብ የምን ገንዘብ ነው አሱ። እሺ ግን ስንት ነው? ሶስት ብር ናት ያለችኝ አለች ልጅቷ። መሬት የወደቀውን የእስክርቢቶ መያዣ ባይኗ እያማተረች እሱን ለእናት ስጫት። እሺ አሁን ከእኔ ጋር ትሄጃለሽ አትሄጂም? ውዴት ወዴት ይሁን ልጅቷ እሽም እምቢም ሳትል በፍርሃት ተውጣ ዝም አለች። ካለበለዚያ እዚ ሁሉ ሰው መሃል ነው እንደ እናትሽ ነው የምሰራሽ። በይ ቶሎ ቀጥ ቀጥ ብለሽ እኔን መከተል ወይም ቂጥሽን ተገልበሽ ለህዝቡ ማስመረቅ ብሎ አንገቷን ለቀቀና ቀሚሷን ሳብ ሲያደርግ እሺ አለች ያለ ውድ ቀሚሷን እየተከላከለች። እሸውዳለሁ ብትይ ጥርስሽን ነው የማረግፈው። ልጅቷ ደብተሯን ሰብስባ ተከተለችው። ከአንድ ቡና ቤት ገብተው ተቀመጡ። ወዲያው ከኋላ ሲከተላቸው የነበረ አንድ ጎልማሳ ገባና ሶስተኛ ወንበር ላይ ተቀመጠ። ልጅቷ የመጣችበት ሚስጥርም ገባት። ስንት ሰዓት ነው አለች። ሳቢ እንደ ወንድ የጠቀለለችውን የጃኬቷን እጅጊያ ወደ መዳፏ እየበተነች ለአስራ አንድ ሀያ ጉዳይ አለ ጎረምሳው ሀያ ጉዳይ እኔ ልሂድ ተጫወቱ፣ አለችና ወደ መጣችበት ምርኮ ዙራ አንድ መነጫነጭ የለም፣ እፈነክልሻለሁ ብቲ አለችና ቡጤዋን አሳይታ ወጣች። በወንዳ ወንድ አረማመዷ እየተጣደፈች አስገዳጅ ምርኮ ወንዳ ወንድ ቅርጽና አለባበስ ያላት በሴት የቁመት ንጽጽር ረዘም ያለች የምትባል ናት። ከርዳዳ ጸጉሯን አጭር አፍሯ በጥራ፣ የወንድ ጃኬት ወይንም ሸሚስ ከሱሪ ጋር በመልበስ በአደባባይ ስትጀነን ለሚያውቃት ካልሆነ በስተቀር ወንድ ተብላ የምትታሰብ ናት ከአካላዊ አወቃቀሯ መሀል ጎልቶ የሚታይላት ውበት ቢኖር በጥቋቁር ሸካራ ከነፈሮቿ መሀል የምሽት ደመና እንደሚሰነጥቅ መብረቅ ብልጭ የሚል ጥርሷ ብቻ ነው። በተረፈ ብዙ ወንዶች የሚወዷትና የሚያቀርቧት በወንዳ ወንድ ድርጊቷና ሁኔታዋ ነው። እንደ ወንድ ጓደኛዋ በማየት በተለይ ሴት የመቅረብ ዓይን ጥላል ላለባቸው ወንዶች ጥሩ ምሰላል ናት። ተፈላጊዋ ልጃገረድ አገረድ የምኒልክም ትሁን የዩኒቨርሲቲ ተማሪ፣ የአራት ኪሎም ትሁን የሌላ ሰፈር ልጅ የአራት ኪሎና ጎዳናዎች ረግጣ እስካለፈችም ሲሆን በመግባባት በመግባባትና በማታለል እንዲያም ካለ በጉልበት ተጠቅማ ለፈላጊው ታስረክባለች። አሰገደች መኩሪያ በጥላቻም ሆነ በመውደድ ያለፈ ያገደመ ድርጊቷን አይቶ ከሚሰጣት ተበራሪ ስም ሌላ በሁለት ስሞቿ ትታወቃለች። አንደኛዋ ራሷን በራሷ የምታስተዋውቅበት ሳቢ ገር ሳቢ ገር ሲሆን በሰፈር የምትጠራበት ሌላኛው ስሟ ደግሞ እራሷን ከምታስተዋውቅበት ስም ገል የሚለውን በመቀየር ወንድ ጓደኞቿ ሳቢ ገይ ብለው በስሟ በሰየሟት ነው። ከአራት ኪሎ አንስቶ በስድስት ኪሎ እስከ ሽሮ ሜዳ እና ፈረንሳይ ለጋሲዮን፣ በቀበና መስመር እስከ አቦራ እና ሾላ በጊያሳ፣ በፒያሳ እስከ አራዳና አካባቢው ብቻ የአቅጣጫዋ በአይን ማወቅ ቢቀር ስለ እርሷ ያልተሰማበት ሰፈር የለም ቢባል ማጋነን አይሆንም። አራት ኪሎ አለች አሉ እየተባለ ቢሆን አራት ኪሎ ከአቅጣጫው የሚመጣ ከተሜ ሆነ ገጠሬ ሳይረግጣት ከማይውልባት የአዲስ አበባ ሰፈሮች አንዷ ናት። የአራት ኪሎና የአካባቢዋ መንገደኞች ከወዲያ ወዲህ በመመላለስ አለዚያም መንገድ ዳር ተገትሮ ግራና ቀኝ መንገደኛን በመላከፍ እግር ሲቆጥሩ በመዋል ደግሞ ሳቢ ጋይድን የሚወዳደር የለም። ስለዚህ እንደ ጥሩ ተግባር ዝናዋ በከተማዋ ወጣቶች በአድንቆትም በትችትም በጥላቻም እንደ የተመልካቹ ስሜትና አስተያየት ተጋኖ ይወራል ይወራላታል። ይሁን እንጂ ገና በፈጣኑ ያጎጠጎጡ እድሜዋ ስራዬ ብላ የጀመረችውን ወንዳ ወንድነት ወጣት ልጃገረድ በተለይም አብሮ አደግ እኩዮቹ አይወዱላትም። ስታስጠላ እመረቢ ብላ ነው ይሏታል። ለመጀመሪያ ጊዜ ያዩት፣ አይ ወዳ ወንድ መሰላችሁ? ወዳ እኮ አይደለም። ሴት ልሁን ብትልና እንደ ሴት ብትለብስ ስለማያምርብባት ብባት እኮ ነው። ሌላም ሌላም ይሏታል፣ ይላሉ አንዳንዶቹ። ነገረ ስራዋ የሚያናድዳቸው ሳትሳብ ከሰማችማ የት ይገቡ? ሳሰማቸው ንክሻና ቡጭጫ አታውቅም። እሱ እሱ የሴት ነው። በቦክስ በትራፍና በጠፊ ስትማታ ምን ወንድ ታሰኛለች። በተለይ ልጅቷ ረዥም ጸጉር ካላትማ፣ ተመቸቻት ጥቅልል አድርጋ በመያዝ እያሽከረከረች በረገጥ ነው መርገጥ ነው። በዚያ ላይ ካፏ የሚወረወሩ ልቅ ቃል ከዱላ የበለጠ ይፈነክታል። በሰው መሀል እንዳገኘች ስትዘረጥጥ መሬት ተቀብራለች። ባት ቃል ጸባ ለሴት ቀርቶ ለወንድ ያስፈራል። ስለዚህ ነው ወጣት ልጃገረዶች በመግባባት እና በሰላምታ የሚያይዟት። ወታደሩ አባቷ አምሳ አለቃ መኩሪያ ከሶማሌ ጋር በተደረገው ጦርነት ውርቅ ውድቀት የወደቁት ገና በእድሜያቸው የአስሮቹን መጀመሪያ አጋማሽ ስታገባድድ በመሆኑ ከእናቷ ከወይዘሮ ፈናዬ በስተቀር ተቆጭ የላትም። እርሳቸውም ቢሆኑ በእርሷ የተነሳ ስሞታና ክስ ሳያነስባቸው ግልምጫና ስልቧ ሰልችቷቸዋል። አቤሊኝ ያልኩሽ አጠጪኝ የአባቴ ቤት እኮ ነው፣ እንደ ፈለግኩ መሆን እችላለሁ ስትላቸው አንቺን ማን ይችላል እቴ ብለው ዝም ነው። አንዴ ልጃቸው በመሆኗ በተፈጥሮ የእናትነት ስሜት ይወዷት ይውደዷትና እንጂ ከህፃንነቷን ቢሆን ገና አፏን መፍታት ስትጀምር ንግግሯ እንደ ልጅ ከሚጣፍጣቸው ይልቅ እንደ አዋቂ ያስፈራቸውና ይመራቸው ነበረ። ከዕድሜዋ በላይ ነገር ስታሰካ፣ ስታሞጠሞጥ የሚያዋት ሰፈረኞችም ይቺ ክፉ ስትል ይችማ ከፍ ስትል አትቻልም ይላሉ። ሮዲያ እንደ እሷ ስዬ ልጅ ለዛ የሚላት ጥቁር ምላስ ናት፣ ሌላም ሌላም እያሉ ያጥላሏት ነበረ። ካደገች በኋላ ቢሆንም አሁን በምታሳየው ሁኔታ ጉድ ብለው አላበቁም። እርሷ ግን ለማንም ደንታ የላትም። ውሏዋ ከወንዶች ድርጊቷ እንደ ወንዶች ነው። ወንዶች ከሚፈጽሙት ድርጊቶች ሁሉ የሚቀራት ቢኖር አንድ ነገር ብቻ ነው፣ እርሱም ስላልፈጠረላት። በተረፈ ሴት የሚባል ጓደኛ የላትም። ሴትና ቀሚስ አይሆንኝም ማለት ታበዛለች።